የሕዳሴው ግድብ ፕሮጀክት ፍሬ አፍርቶ በማየታችን ተደስተናል፣ ሲሉ የጸጥታ መዋቅር አባላት ተናገሩ። አስተማማኝ ሰላም እንዲሰፍን ለማድረግ የሚሰጠንን ሀገራዊ ግዳጅ ለመፈጸምም ዝግጁ ነን ብለዋል። ደጀኔ የበቀለ ዝርዝር አለው። ታላቁ የኢትዮጵያ ሕዳሴ ግድብ የኢትዮጵያውያን የዘመናት ቁጭት ወደ ተጨባጭ ሀብትነት የተቀየረበት ግዙፍ ሀገራዊ ፕሮጀክት ነው። ሕዳሴ ግድቡ በኢትዮጵያ ሕዝብና መንግስት ብቻ ተገንብቶ የተጠናቀቀ መሆኑ ደግሞ ልዩ ድባብ አለው። በተለይ የጸጥታ ተቋማት ለፕሮጀክቱ መሳካት በተለየ ሁኔታ አበርክቷላቸው። በሀገር መከላከያ ሰራዊት የ112ኛ ክፍለ ጦር አዛዡ ኮሎኔል አደራጀው ሰረበና በፌዴራል ፖሊስ የረጅመንት ሰባት አስተዳደሩ ኮማንደር ጌታ ብለው ጸጋዬ ያሉትም ይህንኑ ነው። አንደኛው ሕዳሴ ግድቡን ለማስተጓጎል ከመጡ ፀረ ሰላም ኃይሎች ጋር እየተዋጋ መስዋዕትነት እየከፈለ እየቆሰለ ሌላው ደግሞ ደሞዙም እንደ ማንኛውም ኢትዮጵያዊ ደሞዙንም እየቆረጠ ግድቡ እንዲሰራ ከፍተኛ አስተዋጽኦ አድርጓል። ተቋማችን ከሀሳቡ መነሻ ጀምሮ አካባቢውን እንድንቆጣጠር ከተደረገ በኋላ ከመሬት ማጽዳት ጀምሮ የነበረው ከፍተኛ ቻሌንጅ በመወጣት ረገድ ከፍተኛ አስተዋጽኦ ያበረከተ ሰራዊት ነው። ለዚህ ደግሞ ክብር የሚገባው ነው ብዬ አስባለሁ። የሕዳሴ ግድቡ መጠናቀቅ ለኢትዮጵያውያን ትርጉሙ ከፍ ያለ ሲሆን፣ ሰላም በማስከበር ስራ ላይ ለተሰማሮቱ የተለየ የደስታ ስሜት አለው። የ14 ዓመት ድካማችን ውጤት ነውና በዚህ መልክ መከበሩ በእውነት ለመናገር ጥሩ ደስታ የፈጠረብን ነው። እንደ ሰራዊትም 14 ዓመት የደከመበት ፍሬ አፍርቶ ሲያይ ከምንም በላይ ደስተኛ ነው። የህይወት መስዋዕትነት የከፈለበት የገንዘብ የጉልበት መስዋዕትነት የከፈለበት ነው እና እዚህ ደረጃ ደርሶ በማየታችን እንደ ሰራዊት በጣም ደስተኞች ነን። ሌሎች ህዳሴዎች፣ ሌሎች ታሪኮች እንሰራለን። የወደብ ጥያቄያችንም ጥያቄያችን ነው፣ የሁሉ የኢትዮጵያ ህዝብ ጥያቄ ነው የሚል መልእክት ያለው አሁንም ሌሎች ታሪኮች ለመስራት የተዘጋጀ ህዝብ እንደሆነ ነው ያሳየኝ። ምልክት የህዳሴ ግድቡ ስኬት ለኢትዮጵያውያን የይቻላል ስሜትን አጎናጽፏል። ሌላ ሜጋ ፕሮጀክቶች እንዲወጠኑም መሰረት ሆኗል። የጸጥታ መዋቅሩም ካለፈው ይልቅ የወደፊቱ ይበልጥ ያማረ እንዲሆን የወትሮ ዝግጁነታቸውን ገልጸዋል። ጠቅላይ ሚኒስትራችን ያበሰሯቸው ሰባቱ ፕሮጀክቶች እውን ይሆናሉ። በጊዜያቸው እንዲከወኑ፣ የኢትዮጵያ ህዝብ ከድህነት እንዲወጣ፣ መልኩ እንዲቀይር የድህነት መልካችን ወደ ብልጽግና መልክ ለመቀየር ህዝቡ ምን ያህል እንደተነሳሳ ምን ያህል ቁርጠኛ እንደሆነ ከመንግስትና ከተቋማችን ጎን መሆኑ በግልጽ መልእክት ያሳየ ነው። ጠቅላይ ሚኒስትራችን ይፋ ያደረጉት ከሜጋ ፕሮጀክቶች አሉ። ይህንም በመጠበቅ እንደ ትላንቱ ነገም ደከመኝ ሰለቸኝ ሳይል ሰራዊታችን ግዳጅ ለመፈጸም ዝግጁ ነው። ከዚህ በተጓዳኝም በኢትዮጵያ አስተማማኝ ሰላም እንዲሰፍንና ልማት እንዲፋጠን የሀገር መከላከያ ሰራዊትና የፌዴራል ፖሊስ ተቋማት ከመቼውም ጊዜ በላቀ ደረጃ አቅም መፍጠራቸውንና ለማንኛውም ሀገራዊ ግዳጅ ዝግጁ መሆናቸውን ወታደራዊ መሪዎቹ ይገልጻሉ። እንደ ትላንቱ ነገም ደከመኝ ሰለቸኝ ሳይል ሰራዊታችን ግዳጅ ለመፈጸም ዝግጁ ነው። በከፍተኛ ሞራል ግዳጅ ለመፈጸም የተዘጋጀ ኃይል ያለን መሆኑን ለመግለጽ እወዳለሁ። ተቋማችን ከምንጊዜውም በላይ በጣም የጠነከረበት ዘመን ነው። በጣም የሰፋበት በብዙ ቴክኖሎጂዎችም እድገት ያሳየበት ተቋም ነው። ስለዚህ እኛ ሌሎች ነው ፍላጎታችን። የመንግስት እቅዶች፣ የሀገራችን ከደህንነት መውጫ እቅዶች እውን እንዲሆኑ አሁንም እንደ ትላንቱ ከትላንቱም በላይ የተሻለ ስራ ለመስራት ተቋማችን ዝግጁ ነው። ሰራዊቱ በሚሰማራባቸው የስምሪት ቦታዎችም ይበልጥ ውጤታማ እንዲሆን ህዝብ እንደተለመደው አጋዥ እንዲሆን ጥሪ አቅርበዋል።